ሐበረ አንድ ሆነ ተባበረ ኸበረ ሸለመ ሐጸረ አጠረ የአጥር ሐጽረ አጭር ሆነ አጠረ የሚያጥር ሁሉ የቁመት የጊዜ ሐፈረ ወደደ ሐፍረ አፈረ መከረ መከረ መከረ ጠበሰ ሰረረ ወጣ ሳረረ ሰራ የቤት ሰዓረ ሻረ ስዕረ ለመለመ ቀበረ ቀበረ ቆበረ ጭጋግ ሆነ ቀተረ ሳበ ቀትረ ቀትር ሆነ ቀጸረ ከበበ ቀጠረ አጠረ የአጥር ቆጸረ ቋጠረ ነጸረ አየ ተመለከተ ነጸረ ለየ ሰነጠቀ ከፈለ አሰረ አሰረ አሰረ አስር አደረገ አንገርገረ ጣለ አፍገመገመ ተፍገመገመ የጋኔን አንጎርጎረ አጉረመረመ ተጉረመረመ አንጎራጎረ